እነኛን ዓመታት ባንተ ተሻግሬ አልሞትኩም በሕይወት አለው እስከ ዛሬ። እነዚያን ከኬንያ አጨብጭብ። ከኬንያ ምን ሆነ የሆነልኝ ነገር የዛሬ አምስት ስድስት ዓመት ነው እና ልጄ ታሞ ነበረ። ልጄ ታሞ ያኔ የነበርኩት ሞያሌ ኬኛ በኩል ስለነበረ በሞያሌ ኢትዮጵያም በሞያሌ ኬኛም ሆስፒታል ሄደን ነበር እና የልጄ ጉዳይ ደግሞ የልብ ኬስ ነበረ። ከዛ ዶክተሮቹ እንደዚህ ነው ያሉኝ ወደ ናይሮቢ ውሰድ ነው ያሉኝ ሌሎቹም ደግሞ ወደ አዲስ አበባ ጥቁር አንበሳ ውሰድ ነው ያሉኝ ልጄ የልብ ክፍተት ነበር የልብ ችግር ነበር የስንት ወር ህጻን ነበር አንድ አመት ከሶስት ወር ነው አንድ አመት ከሶስት ወር የተወለደ ማለት ከዛ ደግሞ መጨረሻ ላይ ወደ ናይሮቢ ወሰደ ወንድሞችም ናይሮቢ ነበሩ። አሁንም ከኔ ጋር ነው ያሉት። ለዚህ ጉዳይ መተን ለጸሎት እንፈልገን መተናል እና ወደ ናይሮቢ ነው የወሰድነው ልጄን። ከዛ ደግሞ ትልቅ ሆስፒታል ነው የተባለ ሆስፒታል ነው የወሰድነው። ከዛ መጨረሻ ላይ ዶክተሮቹ አዩና ይሄ ልጅ ኦፕሬሽን መሆን አለበትን አሉ። በቃ እኛም በወቅቱ እሺ ብለን ነበር። ግን የልጁ እናት ባለቤቴ ማለት ነው አይሆንም አለች። ኦፕሬሽን ይሄ ልጅ አይደረግም አለች። ምክንያቱም እግዚአብሔርን ጸልየን ነው ጌታ የሰጠን፣ ስለዚህ ጌታ መውሰድ ከፈለገ ያለ ኦፕሬሽን ይውሰድ፣ በጠባሳ ለምን እግዚአብሔር ይወስዳል፣ አንፈልግም ብላ ከዶክተሩ እጅ ነቅጥቃ ወሰደች ልጁ። አዎ፣ ከዛ እኛም ደግሞ በእሷ ተስማም፣ ከዛ ቀን ደግሞ ከኋላም ደግሞ ልጁ ልፈወስ አልቻለም፣ ተጨነቀን ከዛ የሆነ ቅዳሜ ዕለት በጣም በሃይለኛ ልጁ እንደ ሞተ ሲሆን እሁድ ጠዋት ተነሰና እኔ ቸርች ሄዳለሁ፣ አንቺ በቃ ቢሞትም ዝም በለሽ ባጠገብሽ ተቀመጪ፣ ቸርች ለምን አነድም ብዬ ሄድኩኝ። ከቸርች እኔ ሲመለስ ባለቤቴ እንደዚህ አለች ልጄን አሁን ሆስፒታል አንወስድም፣ ልጄን ቀጥታ ወደ እግዚአብሔር ሰው ቤተፋጌ ይዘን እንሄዳለን አለች ናይሮቢ ኬንያ። አዎ ይዘን እንነዳለን አለች። ከዛ እሷ እንደዚህ ስትል እኔ ደግሞ እንደዚህ አልኩኝ፣ ተስማማት በሷ እሺ አል ሰኞ ዕለት ጠዋት ተነሰን፣ ሰኞ ጠዋት ተነስተን ቀጥታ መጠን እዚህ አዋሳ ላይ ማለት ነው። እኔ የሆነ ሰው ነበረ፣ እኔ ስልክ ደውዬ ቦታ ያዘልኝ፣ አልጋ ያዘልኝ ብዬ ነበሩ። እኔ የገረመኝ ነገር ያ ሰውዬ እኔ በተፋጌ እመጣለሁ ብዬም አልተናገርኩም። አልጋ የያዘው አልጋ አሁን ጫፍ ላይ እዚህ ያለው ፎቅ ነው። አረ ለጌታ እ ክብር አምዱ ሊገሙ እስጃችሁ ከፍ አርጉና ያስመልጣል ብሏል። ከዛ እዛ አየው የአንተን ፎቶ አየው፣ እዛ መንገድ ላይ ማለት ነው ወደዚህ ሲመጣ ቸርቹ እዚህ አለ። እኔ እንደዚህ አልኩኝ በቃ ጌታ ፈውሰን አዘጋጅተዋል እዚህ ቸርች ምክንያቱም አልፈለቸርች ራሱ አልፈለግኩም። ቸርች ሂጅ አልፈለግኩም። ባጭሩ እኔ ያደርኩም እዚህ ቸርቹም እዚህ ሲሆን የእኔ ጉዳይ እዘኝ የልጄ ጉዳይ እንደሚፈታ ገባኝ። ልኔ ክብር ለእግዚአብሔር ይሆን። ከዛ ቀኑ ማቅሰኞ ነበረ። ዝምብለን አልጋይዘን አድረን ሆስፒታል ወሰን። ልጁ አሁንም እዚህ አዋሳ ማለት ነው። ትልቅ ዶክተር ጋር ነው ወድኖ፣ አየ ይህ የልብ ኬስ ስለሆነ አለ። እሱም ደግሞ ቶሎ ብላችሁ ጥቁር አንበሳ አዲስ አበባ ውሰዱ። አ ደግሞ ም እዚ አዋሳም እንደዚህ ነው ያሉት። ያቀን ፕሮግራም አልነበረም እየጠበቀን ነው፣ ግን ለማንኛውም አሳይተናል። ዶክተሩን፣ የዚህ ከተማ ዶክተሩን አሳየን። ከዛ ዶክተሩ እንደዚህ አለው፣ ቶሎ ብላችሁ ጥቁር አንበሳ አዲስ አበባ ውሰዱ ይሄንን ልጅ ይዛችሁ ገና ወዲህና ወዲህ የምትሮጡበት ጊዜ አይደለም። አስቸጋሪ ጊዜ ላይ ነው የህጻና ያለው አለን። ከዛ በቃ እንደውም ገንዘብ ካስፈለጋችሁም አለ ዛሬ በባንክ ብር ይላካል፣ ዝም ብላችሁ ይዛችሁ ወዲህና ወዲህ አትሮጡ አለ። ከዛ ደጅ ስንወጣ ባለቤቴ እንደዚህ አለች መቼስ እኛ ያመጣነው ቤተፋጌ ቸርች ስለሆነ ኦፕሬሽን እዛ ይደረጋል ተባባልን። እኛ ደግሞ ኦፕሬሽኑም ሆነ ለጌታ ሲል ለኢየሱስ ክብር አምዱስ እዚህ ቤት እግዚአብሔር አላሜ ዛሬ ተጨንቃችሁ፣ ተቸግራችሁ፣ ግራ ተጋብታችሁ፣ ተናውጣችሁ የመጣችሁ ስሙ ጌታ ስለ እናንተ ይፈጥናል። እሺ። ከዛ የፕሮግራሙ ቀን ሲደርስ እዛ አካባቢ ነው የተቀመጥነው በኋላ ነቢዩ ሲጸልይ ቶሎ ብላችሁ ሮጣችሁ እዚህ ውሰዱ ነው ያለው። እዚህ አዎ፣ እዚህ ውሰዱ አለች። ከዛ ፕሮግራሙ ሲያልቅ ሮጬ ህጻኑን ይዤ ህፃኑ በጣም ሞተዋል እየለቀሰ ነው። በዚህ መንገድ ላይ ለምን በባስ ውስጥ አትልቀስ እያሉኝ ነው የመጣሁት። ለምንት ይለቅሳል አይዞ ምናምን እያሉ ሰዎች ያጽናኑኝ ነው እዚህ የደረስኩት። ከዛ የሞተውን ልጅ ነው እዚህ ይዤ በፊት አንተ ሲጸልይ መጠህ እኔ ደግሞ ረጅም ጸሎት ነው የፈለኩት በእውነት እግዚአብሔር ይመስገን። ለጌታ ባካል እጃችሁን እስከፍ አድርጎና ኢየሱስ ያድናል በሉ ኢየሱስ ይታደጋል በሉ። ረጅም ሰዓት ነበር ጸሎት እኔ ረጅም ሰዓት በቃ እጭ ነ ላበላ ሆነ እንድጸልይ ነበር እንደኔ ፈቃድ ማለት ነው። ቆይ እናትየው ምናምን የት አለች አለች ከኬንያ የመጣችው ጌታ ሰዓት ረጅም ሰዓት እንዲጸልይ ነበር ፕላን። እኛም ብዙ እኮ ጸልየናል። እና ልክ እዚህ እንደደረስነው ህጻኑን እዤ በፊት ቆምኩ። ብዙ ቃልም አልተናገርክም። በእውነት በአንድ በቃ በሆነው ቃል ፈውስ እዚህ ቤት ይሆናል። ክብር ለእግዚአብሔር ይሁን። እንደዚህ ነው ያልከው። ረዥም ጸሎት አልሰማሁም። ያልከው እግዚአብሔር ሆይ፣ ለዚህ ብላተና አዲስ ልብ ስለፈጠርከኝ አመሰግናለሁ፣ ነው ያልከው። እሺ ቆማችሁ ለጌታ ለኢየሱስ የታ አጠገባችሁ ያለውን ሰው እግዚአብሔር ያስትልሃል በለው። ልቡ ተቀየረ ብቻ ነው ትንቢቱ የተናገር ቃል የተናገር ልቡ ስለቀየረ አመሰግናል እና እኔ ደግሞ አንተ ያልከው እንደዚህ ነው። እግዚአብሔር እግዚአብሔሮ ይህንን ብላተና አዲስ ልብ ስለፈጠርከኝ አመሰግናለሁ ነው ያልከው አዲስ ልብ ስለፈጠርከኝ አዲስ ልብ ስለሰጠኸኝ አመሰግናለሁ ብለህ ውሃውንም አፉ ላይ ረጨት ረጨት አድርገህ አለፍክ። እኔ ደግሞ ሕፃኑን ይዤ ቶሎ ብዬ ይሄ መድረክ ላይ ወጥቼ እያገለገልኩ ጌታ ሆይ አዲስ ልብ ስለፈጠርከው ለብላተናዬ አዲስ ልብ ስለሰጠኸው፣ ግሎሪ ግሎሪ ግሎሪ ግሎሪ! እስቻችሁ ከፍ አርጉ ኢየሱስ በሏ እዛው እዚህ ቆሜ በቃ ጌታ ሆይ አሁን አዲስ ልብ ለልጄ ስለፈጠርክ አዲስ ልብ ደግሞ ለልጄ ስለሰጠኸው አመሰግናለሁ ብዬ እዚህ ተንበርክቼ አመሰግኘ ወጠው። ከዛ ቀን ጀምሮ አሁን የእኔ ልጅ ይዤ ቢመጣ ጥሩ ነበረ። ወፍ ነው ወፍ እንደ ወፍ ይበራል ልጁ። እንደ ወፍ የት አለ ባካችሁ? ለጌታ ክብር የሆነ ጊዜ እሱ ያውቃል። አሁን ወንድሜ ያውቃል እና በጣም ልጁ ሲጫወት አየና ይሄ ልጅ እንደዚህ ሲሮጥ እያወቃችሁ ነው አለ። አይደለም ልጅ አዲስ ልብ ተሰጥተዋል። አዲስ ልብ ተፈጥሯል። አይታችኋል። መንፈስ ዓለም አዲስ ልብ አለ ማለት ረጅም ሰዓት ላብ እስከ ያለበኝ ሳልጸል ልቡ ተቀይሯል በሚል ቃል ኢየሱስ ልብ ቀየረ። ዛሬክ ለእናንተ ለእኔ ለአንቺ ለአንተ አሊቀየር ያለውን ነገር ጌታ ይቀይራል እ ያጠገባቸው ያለውን ሰው ጨብጡትና ነገር ይቀየራአል። የሆነ ሰው 36 ድግ ድግ ጠላት እያየ ሟርተኛ እ ብድግ አንተ

ሶስተኛ ክፍል ተማሪ፣ ያኔ ገና አንድ ዓመት ሶስት ወር ሕፃን ነበር። አዎ፣ አሁን ሶስተኛ ክፍል ተማሪ ነው። አጨብጭቡ ለጌታ አደረገ። ጫወታው ጫወታ አይደል? ዝለላው ዝለላ አይደል? መምረሩ እንደ ወፍ ነው በእውነት። እግዚአብሔርን አከብሩልን ጉባኤ አሁን እኛ አሁን ያለ ነው መኖራችን በሞያሌ በኬንያ በኩል ነው። እኛ አሁን ዜግነት ወደ ኬንያ ነው። እነሱ ደግሞ ከናይሮቢ ነው የመጡት። እኔና ባለቤቴ ከሞያሌ ኬንያ ነው የመጣነው። አሁን እነሱ እነሱ ሶስቱም ከናይሮቢ ናቸው ቤተሰብ ናቸው። ለጸሎት ይህንንም እኔንም ምስክርነትም እናደርጋለን። ለዚህ ለህፃናት ደግሞ ይጸልይልናል ብለን ነው የመጣነው ከነሱ ጋር ማለት ነው። ታሪክ ተቀይሯል። እሱ አሁን የሚነገር አይደለም የሚወራም ወራም አይደለም። እኔ ለሚሰማው ኬንያ ብቻ አይደለም ዓለም ሙሉ ሆኖ ለሚሰማው ነው የሚናገረው። ምክንያቱም በጣም ከባድ ችግር ላይ ነበርኩኝ። በወቅቱ እኔ በጣም ሲለቅስ ነበርኩ። አሁን እንደዚህ ቆሜ ሲዘል እንደዚህ አልነበርኩኝም ያን እና እኔ የምለው ነገር ቢኖር እዚህ ቤተ ክርስቲያን የልብ ኬስ ያለው ከየትም ሀገር ይሁን፣ የልብ ኬስ ያለው ከየትም ሀገር ይምጣ እዚህ ኦፕሬሽን ይደረጋል ይደረጋል። እዚህ በቃ ጠባሳ የሌለ ኦፕሬሽን፣ ምንም እንከን የሌለ ኦፕሬሽን በነፃ ከሰማ የምሰጥ እኔ የገረመኝ የተባለው ምንድን ነው ልቡ ለሁለት ተከፍሏል። የሆነ አየር ውስጥ ይደባለቃል። ይሄ ልጅ አይኖሩም ነው የተባለው። እግዚአብሔር እንዴት አይነት አድርጎ ያንን ልብ አወጥቶ እንዴት አዲስ ልብ እንደሰጠኝ ለእኔም እኔም ማመዝገን በስተቀር አይገበኝም ለእኔ ለራሴ። ምክንያቱም ብዙ ብዙ ሰዎች ያውቃሉ። አሁን ለምሳሌ እኔን ዶክተሩ ምን አለ? እኛ በእርግጥ ልጁ ከተፈወሰ ከጸለይክ በኋላ እኛ ወደ ዶክተርም አላሄድንም። እኛ ቀጥታ ባስ ውስጥ ቁጭ ብለን ሞያሌ አገራችን ነው የተመለስነው። ኧረ ለጌታ ክብር ክብር ክብር ክብር! አሁን ድነዋል፣ ሁሉ ሰላም ነው። አዎ እኔ እኮ ዶክተሮች ጋር ያለርኩት ሊንገር ናይሮቢ አስፈራሩኝ፣ አዋሳ መጥቼ ዶክተሮች አስፈራሩኝ። እግዚአብሔር ደግሞ አዲስ ልብ ሰጥቻለሁ ካለ ይዤ መሄድ እንጂ ይዤ ወጣው። ድኖ ቀረ፣ አሁን በቃ ድኖ ቀረ። አሁን ታሪኩ ተቀይሯል። ልጁ አሁን ይዤ ቢመጣ ኖሮ ብታዩኝ ደስ ይለኝ ነበረ። በትምህርት ጉዳይ ለቂቄ መተው እንጂ እዛ። እሺ፣ ለሱ ቆይ አንዴ። እዚህ ቤት አያችሁ የእግዚአብሔር እጅ፣ የእግዚአብሔር ክብር፣ የእግዚአብሔር ጣት ዶክተር ጊዜ ለምትሰጣላችሁ ወደ ጥቁር አንበሳ ሂዱ የሚል ማስፈራሪያ ድምፅ እዚህም ሲገቡ ሰሙ። ከኬንያም ተስፋ የለውም ተብሎ ከሆስፒታል ተነጥቆ ነው። ኬንያ ማለት በጣም ትልቅ ሀገር ናት፣ በጣም ትልቅ ሀገር ናት። እና ሕክምናውም እንደዛው ትልቅ ነው። እዛ ሀገር ያልተቻለውን ነገር እዚህ ቤተፋጌ በአንድ ቃል እግዚአብሔር፣ አዲስ ልብ በአንድ ቃል እግዚአብሔር፣ በአንድ ቃል ዛሬ እዚህ ቤት እያለቀሳችሁ የመጣችሁ እያዘናችሁ የመጣችሁ ተስፋ ቆርጣችሁ የመጣችሁ እመነኝ፣ በአንድ ቃል ታሪካችን ይቀየራል። ሜንቢቦስተ እና ቸርነት ተደርገውላል በሚል ቃል ምግብ ከሌለበት ሎዲባር ከተባለበት መሰው ባዶ ከሆነበት የሚቆረስ የሚበላ ነገር ከሌለበት ከተላ ከምድረ በዳ ከሚመስል ወደ ቤተ መንግስት፣ በንጉሥ ቃል ነው የመጣው። እመኑኝ ዛሬ ከዚህ ፕሮግራም በኋላ በዚህ ሀያ ቀን እግዚአብሔር ነገራችንን ይቀይራል። አንድ ያመኑት ቆሞ ነው የተቀበሉት። በኢየሱስም ነገራችሁ ይቀየራል። ውሰድ አሜን በልና፣ ኬት መጣ ምንድን ነው የሆነ? ኢየሱ ክሪስቶ ኢትዮጵያ አዋሳ

ሀ ቤተፋጌ ካንሳኔ ናቢ አናይቷ መስፍን ቡሾ ጅነለቦና ልሲ ለጌታ ለኢየሱስ እጃችሁ ከፍ አርጉና ኢየሱስ ዛሬም ይሰራል በሏል። ክብር ለኢየሱስ